በየት ሀገር ነው? በየት ሀገር ማለት ነው? ቤተሰብ በየት ሀገር ነው? ሰው በጠዋት ነው ወደ ኤርፖርት ያረፈው ማለት ማለት ነው፣ ከኤርፖርት ላይ ያረፈው ወይም ደግሞ የመጣው ሰይድ በጠዋት ነው። ኦኬ ጠዋት መጦ እንግዲህ፣ ስቲል ትናንት ቪዲዮ ተቀናብሮ እያንዳንዱ ነገር ደርሶናል ማለት ነው። ስለዚህ ከዚያ ሰዓት ጀምሮ ትናንት እንግዲህ አላገኘናትም ብለው እንግዲህ ጁማ ነው በረራ ኦኬ ትናንት አላገኘናትም ብሎ ያ ቪዲዮ ኤዲት ተደርጎ ተለቆ ሳይድስ እስከዚያ ሰዓት ቆይቻለሁ ብሎ እያሱ እስከ ማታ ምን ትሰራለህ ኤርፖርት ላይ ንግስቷ አልመጣችም እያልክ እስከ ማታ ምን ታስመስላለህ ማለት ነው ምንድነው የምታስመስለው ምንድነው የምታወራው? ሳይድስ የት ሄደ? እንዴ አገኘናት፣ ኦኬ፣ አገኘዋት አልሐምዱሊላ ብሎ ነው ፖስት ያደረገው። ኦኬ እሺ፣ ያም አንድ ማስረጃ ነው እራሱ ሲቀጥል ደግሞ አንዳንድ ነገሮችም አሉ። ከዚያን ሰዓት ጀምሮ ደግሞ የንግስት ሱመያ ስልክ አይሰራም አይሰራም። ኦንላይን አልገባችም። ትናንት ጠዋት ዘጠኝ ሰዓት ላይ እንግዲህ ትናንት ምላችሁ ሰኢድ ከኤርፖርት ከማረፉ ወይም ደግሞ ኤርፖርት ላይ ከመገናኘታቸው በፊት ዘጠኝ ሰዓት ላይ ኦንላይን የገባች ናት። ኦንላይን የገባች ናት። የት ሄደች? ምን ሆነች? ምን አገኛት? በብልሃት ማለት ነው ሰኢድ እዚያ ጋር እንግዲህ ብዙ ነገሮች አሉ። ምክንያቱም ይመለኝ እንግዲህ ከጫልቱ ልጅ እንዳለውና ያው የልጁ እናት ጫልቱ እንደሆነች ወይም ደግሞ የሀጅ ሚስት የሀጅ ልጅ ናት የምትባለው እንግዲህ የሰይድ ልጅ እንደሆነች እያንዳንዱ ነገር አደራ ብሎ ተናግሮ መጧል ማለት ነው። እዚያ ጋር ያለውን ነገር ሱማያ ሰምታ ከሆነ ወይም ደግሞ ያንን ነገር ወደ ሚዲያም እንዳታወጣ ምን ነው ሱማያን ለማፈን እያሰባችሁ ከሆነ አንፋታችሁ፣ ማንም ይፋታችሁ የለም። ማንም ይፈታችሁ የለም። ማንም ይለቃችሁ የለም ማለት ነው። አንለቃችሁም። ሁለታችሁ ምን አይነት ሴረኞች እንደሆናችሁ የታወቃችሁ ናችሁ። ሰኢድና ወይኔ ጉዴ እያሱ ማለት ነው። በቃ የሆናችሁ ሴረኞች እንደሆናችሁ የታወቃችሁ ናችሁ። ስለዚህ ሱመያን አታላችሁ እሷም እሷን አታላችሁ ማለት ነው። ሪፖርት እንድትመጣ እንድታገኘውም እመጣለሁ ብላለች። ኦኬ ታገኘዋለች። ሰላም ነው የሚፈጠር ሁሉም ነገር ሰላም ነው ብላ ስትመጣ እናንተ ምን አድርጋችኋት ነው? የት አድርሳችኋት ነው? ከዚያስ ደግሞ እስከ ሌሊት ድረስ ምን አስጠበቃችሁ? መቼም እስከዚያን ሰዓት ድረስ ኢትዮጵያ ውስጥ ናት እሷ። ስልኳን ታውቁታላችሁ፣ ስልኳን ስልካችሁን ታውቃለች። እስከዚያ ሰዓት ድረስ እስከ ሌሊት ድረስ ማለት ነው አስባችሁታል። እንግዲህ ያን ቪዲዮ ትናንት የተለቀቀ ቪዲዮ አይታችኋል። ዛሬ ይሄ አሁን እያሱ እያሳየን ያለ ቪዲዮ እዩት። ሌሊት ነው፣ ሌሊት ነው ኤርፖርት ላይ ማለት ነው። ምን ተሰራላችሁ? ስለዚህ ሰኢድ ሱመያን የሚፈልግበት ቦታ ይዞ ሄደ፣ ወይም ደግሞ ልጆቿን የሚፈልግበት ቦታ አፍኖ ይዞ ሄደ ወይ፣ አግዟት ይዟት ሄደ። ከዚያ በኋላ እዚህ ጋር ደግሞ እያሱም እየፈለገ ነበር። አላገኘንም፣ አላገኘቸውም፣ እሷም አልመጣችም ብሎ ምስክር ልትሆን ነው እንደ እያሱ ማለት ነው። እንዴ ምስክር ልትሆን ነው እንደ እያሱ? ምን እያልክ ነው? ምን እያለ ነው? እኔ ምንም የገባኝ ነገር የለም ማለት ነው። አንድ ነገር ትሁን ንግስቷ ማለት ነው። አንድ ነገር ትሁን ማንም የላትም ብላችሁ እንደፈለጋችሁ ልትጫወቱባት ማንም አይፈቅድላችሁም ማለት ነው። ማንም የሚፈቅድላችሁ አለንላት ማንም የሚፈቅድላችሁ የለም ማለት ነው። በገባችበት ገብታችሁ ታመጧት አላችሁ። ድሮም ተናግራለች። ፈልጋችሁ አጣችኋት አይደለም። ነገር ግን ደግሞ እሷ በግሯ እስክ ትመጣላችሁ ነበር እናንተ የምጠብቁት ማለት ነው። ስለዚህ የፈለጋችሁት ወይም ደግሞ የምትፈልጉት ነገር ተሳክቶላችኋል ማለት ነው። ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ወይ? ያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እውነት ደንግጫለሁ። እኔ ደንግጫለሁ ማለት ነው። ምናልባት ንግስት ሱመያ ቃሏን አጥፋ ነው ብዬ ከሷ ላይ ነበር የተናደድኩት። ስልኳን አጥፍታ ምን ብላ ጠፍታ ነው ብዬ በሷ ነበር የተናደድኩት ወይ የተበሳጨሁት ማለት ነው። ማለት ለምን ቃሏን ታጥፋለች? ሰኢድ አሳዘነኝ። ያለበት ቦታ ላይ ሆኖ እንደዚያ ሲንከራተት አሳዘነኝ ብዬ ሰይድ ነበር ያሳዝነኝ። በሰይድ በቃ ማለት አሳዝኖኝ ነበር፣ እውነት ለመናገር ልጆቹን ለማግኘት፣ ሚስቱን ለማግኘት እንደዚያ በጉጉት እየጠበቀ ነው ብዬ በጣም አዝኝ ነበር ማለት ነው። አሁን ሌላ ነገር ነው እያየን ያለ ነው። የሰው ልጅ አስቡት፣ ምግብ ሳይበላ ውሎ እዚያ ኤርፖርት ላይ ይህንን ያህል ቀን ሲጠብቁ ውሎ ማምሸት ምን የሚባል ነገር ነው? እንግዲህ ያሱ ላይ እንደምታዩት ሌሊት ነው፣ ኤርፖርት ውስጥ ነው። በሌሊትም ኤርፖርት ውስጥ ነው ማለት ነው። እንዲህ ሱመያ መምጣት ከፈለገች ቀን ላይ ካልመጣች ለሊት ላይ ምን ትሰራለች? ምንስ ታስቦ ነው? በማንስ አሳግታችኋት ነው? የምንለቃችሁ ወይም የምንፋታችሁ ነገር አይደለም። ሰኢድና እያሱ ማለት ነው። እናንተ ሁለት ሴረኞች ናችሁ። በሴራ ነው እየሰራችሁት ያላችሁት። ሴራ ነው ይዛችሁ ቀመማችሁ እየተጓዛችሁ ያላችሁት። እዚህ ጋ ለቪዲዮ ታስመስላላችሁ። ወይም ቪዲዮ ላይ የምታወሩት ሌላ ነው፣ ውስጣችሁ ሌላ ነው። ምን እየተካሄደ ነው? ምንድን ነው የሚካሄደው? እየተካሄደስ ያለው ምንድን ነው? ይህ ነገር ግልጽ እንዲሆንልን እንፈልጋለን። እያሱ አንተም ቢሆን ማለት ነው፣ እያሱ አንተም ቢሆን እያንዳንዳችን የአንዳንዷን እውነት ብታወጣ ነው የሚሻለህ ማለት ነው። ከዚያ ውጭ ንግስቷን ያሉ እሷን እያሰደባችሁ፣ ኮሜንት ላይም እያሰደባችሁ ንግስቷ ስተት እንዳለባት በቃ እሷ ቃሏን እንዳጠፈች አድርጋችሁ እናንተ ግን ሌላ ሴራ እያሴራችሁ ነው ያላችሁ ማለት ነው የወል ስልክህን አውጥቼ ሳልበት ነው ማለት ነው ያሱ እውነቱን ብታወጡ ይሻላችኋል እውነቱን ማለት ነው በቃ እውነቱን ምን ሆና ነው ምን ደርሶባት ነው ምን አድርጋችኋት ነው እያንዳንዱን ነገር እራሳችሁ ብትናገሩ ይሻላችኋል አውጥቼ ሳልበት ነው ማለት ነው በቃ ከዬ አቅጣጫው እየደወሉ እንዲያባክኑ ሳላደርግህ በፊት ማለት ነው ልጅቷን ከነልጆቿ ልጆቿ እየተጫወቱበት ነው። እንደ ያሉት ቤተሰብኔ፣ ምንም እየገባኝ አይደለም። የምሬ ነው። ምንም እየገባኝ አይደለም። እየሆነ ያለው ነገር እየገባኝ አይደለም ማለት ነው። ስለዚህ ዛሬ እንጠብቃለን። አይ እንዲ ነው ምናምን እንደዚህ ሆነ ተገናኘን ወይ ደግሞ የሆነ ነገር እንደዚህ ብላ ካሉ ሌላ ችግር አለ ማለት ነው። ምክንያቱም ንግስት ሱመያም እሷ ራሷ ሌላ መልስ እንደማትሰጥና በቪዲዮ እንደምትመጣ ነግራናለች ሰይድን መቀበል ስትሄድ በቪዲዮ እሷ ራሷ እንደምትመጣ ነግራናለች። ምን ተፈጥሮ ነው? በቀጣይ ቪዲዮ እንግዲህ እንጠብቃለን፣ እነሱን ምናይ ነው የሚሆነው ማለት ነው። አንፋታችሁም ባይዘዌ ምንም ቢሆን ማለት ነው። ምንም ቢሆን እስከ ሌሊት ድረስ ሰው በዚህ ሰዓት ተቀምጦ በጠዋት ጀምሮ ከየት ሀገር ነው ኤርፖርት። እኔ እንደዚህ ሰምችም አይችም አላውቅም ሌሊት ድረስ ማለት ነው። ይሄ ሊሆን አይችልም በጭራሽ። ልናምናችሁም አንችልም ማለት ነው ሶ ከንግስቷ አንድ ነገር ወይም የሆነ ነገር ብትሆን ከእናንተ እራስ መቼም አንወርድም። ይህ ነው አስረግጬም ነገር መናገር የምፈልገው ማለት ነው። አለ ቅያሷ አንተም ብትሆን አውጥቼ ነው ስልክ እነዚህ ጋር ቁጭ የማያደርግላቸው ማለት ነው። ዋንም እየደወለ እንዲያባክል። በተረፈ ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። ሰላም ለንግስቷ ይሆን ብዬ